ዛሬም ሩታ እንግዲህ በልጇ ስታለቅስ ታየች ማለት ነው፣ ለሁለተኛ ጊዜ ማለት ነው ውዶች። እና እንግዲህ ሩታ ዛሬ ስታለቅስ የነበረ በምንድን ነው፣ ልጅሽን አብረሽ ይዞ ሄዷል ለአንድ ሳምንት ስትባል እንግዲህ፣ ልክ ከሻወር ቤት ስትወጣ እንግዲህ ታላቅ የታና እናት እንግዲህ አቀምሞት ማለት ነው ጋይስ፣ አቀምሞት ቅመሙን ጨማምሮት ምናምን ጠበቋት ማለት ነው ውዶች፣ ጠበቋት ከዛ ከሻወር አገሪቱ ሰላም ነው ብላ ልጄ ሰላም ነው ብላ ስትወጣ እነሱ አብረሽ ልጅሽን ይዞ ሄደዋል ለሳምንት ይሃል ተባለች ማለት ከዛ በኋላ ለቅሶ እኔ እናት ማለት ነው ኧረ ተው ተው ግን በጋም አምላክ ተው ተው ግን ልጅቷን አታሳብዷት አሳበደቻችሁ እኮ በቃ አሳበዳችኋት ልጅቷን ማለት ነው አብረሽ ጋ በሆን በነበረች ሰዓት ለቅሶ እናንተ ከመጣች ሰዓት አብረሽ አላስቀምጣትም አለ ሩታን አላስቀምጣትም አለ። ሩታ ቪዲዮ መስራት አልችልም አለ ጋይስ። አረ ተው ግን በልጅ ፕራንክ አታርጉ። አረ ከልጅ ውጡ። አረ በግ አምላክ አብረሽ በልጅ እናንተ በልጅ ስንቴ በቀደም ምንድን ነው በቀደም ከነ ሜሉ ጋር ልጁን እንወስዳለን ስሉ ነበር ልጁን። አረ ሁለቱም ሊወስዱ ነው እንጂ እና ፕራንኩ ረቢ ቀርስ በልጅ ባትደራረጉት ፕራንክ። አረተው ግን አይዳ ጠፍቶባችሁ በቃ። በእርግጥ እናንተ ብድራችሁን የመለሳችሁ ነው፣ ግን እቺ ልጅ አራስ ናት፣ ወገባ አልጠነከረም። በዚህ ልክ ማያስለቀስ ምን አስፈለገ? የማየ የማየ እርሶ ሊጠይቆት እንጂ የማየ ማለት ነው። አልተቻሉም። የማየኔ እናት ማለት ነው። ሩታ እንደዚህ ስታለቅ ሰአት እኔ እኮ ገና ሳምንት እኮ አልሞላትም፣ ጋይስ ሳምንት ሞላት እንደ ውዶቼ እ ሳምንት ሆኗታል እንደ ጋይስ፣ ልጅቷ ማለት ነው ገና ሳምንት ሳይሞላት እኮ አስለቅሷት፣ አሰቃያት። አብረሽ ያሰቃያታል። የአብረሽ ጓደኞች አቤላና ማን ነው ቡሯ፣ ያሰቃያታል። ምን ይሻላል? አንዳንድ ልጆች ደግሞ አብረሽና ኤርሜላ የሩታን ልጅ ይዘው ጠፉ የምትሉ አላችሁና እች ልጅ አታስለቅሶ አታው ግን፣ አራስ አድልጅ እንዲ ጥሩ እኮ አይደለም። እንዲ አረተው ምንድን ነው ችግሩ? ለማንኛውም ፕራንክ ነው፣ ግን ፕራንኩ ትደረግ ምንም ችግር የለውም። ግን ሁሌ በልጅ አይከብድም? በልጅ አልነገዳችሁም? ግን በልጅ እንዲ የእውነት በጣም ነው የሚገርመው ጋይዝ። እኔ ቅርታ አርጉልኝ። እኔ በዚህ ሰዓት ባታለቅስ ወይም ሚዲያ ላይ እንኳን ባትታይ በዚህ ሰዓት ማለት ነው፣ ገና ሳምንት አልሞላትም ይች ልጅ። ልጁ እንደዛ ያንጠለጠለው አብረሽ፣ እንዲ አላቅም ጋይስ፣ የእውነት አላቅም። እኔ ከሁሉም ነገር ማለት ልጁታን ታን ባታስለቅሷት፣ ገባችሁ? ልጁታን ታን ባታስለቅሷት፣ ገና አልጠነከረችም። ገና ብዙ ነገር አለ ብዙ ነገር ይቀራታል ልጁታ ማለት ነው እና ምን ብታጠፋ ነው በቃ አብረሽ ያስለቅሳታል እየመጣ ልጅሽን እዤ ጠፋለ ልጅሽን ካልወስ ስርኩላታል ያሰቃያታል እሱን ፕራንክ እያለ ማለት ነው እናንተም እናንተ ጋር ስትመጣ ልታርፍ ነው ልትታረስ ነው እናንተ ግን በፕራንክ የለበለባችት ነው የለበለባችት ነው ቢያንስ ግን ፕራንኩን አቆዩት አዎ አይሻልም ጋይዝ ፕራንኩን ቢያቆዩ እናማምዬ ማለት ነው። እኔ ወዳቷለሁ ወዳችኋለሁ፣ ፋሚሊ ትልቅ ሰው ነው። እኔ እናንተ መናገር አልፈልግም። እውነት ለመናገር ሄል ማኑ ታላቂቷም ለእኔ ታላቅ ትሆናለች። ስለዚህ መናገር አልፈልግም። በዚህ ልጅ ግን በፕራንኩሌ ባት ባት ታደርጓ ታሪፍ ነው ማለት ሚዲያ ላለው ሰውስ ምን ይላችኋል? ማሰብ ያለባችሁ ለሰው አንጨነቅም ብቻ ሳይሆን አንዳንዴ የምንሰራው ነገር ማወቅ አለብን ብዬ አስባለሁ የእውነት ሁሌ ልጅ ሁሌ ልጅ እዛም ልጅ እዚም ልጅ ክርሻ አላ ይደብራል እና ቢቀሪቦት ለማለት እፈልጋለሁ ማየ ማለት ነው ከጠፋ ይቅርታ ጋይዞቼ ገባችሁ ሁሌ ልጅ ልጅ ይከብዳል አደለን አይከብድም ውዶቼ እና ይሄ ነው የምላችሁ። የቪዲዮ ላይክ አድርጉልኝ ማለት ነው። በጣም ነው የምወዳችሁ የእኔ ውድ ፋሚሊዎቼ። ላይክ ና ሰብስክራይብ የምታደርጉልኝ ማለት ነው። ከልብ ነው የማመሰግነው። እንግዲህ ሩታዬ ያለቀሰች የመጣችው እንግዲህ በልጇ የተነሳ ነው ማለት ነው። አሳበዳቱ ልጅቷን እውነት አሳዝነችኝ። ዩትስቱ የእኔ የሚጢጢ ማለት ነው። እናትነት ከባድ ነው ጋይስ፣ እናትነት ከባድ ነው። ምን ይሻላል? ምንም ማረግ አይቻልም። ሩታዬ እንግዲህ በገዛችሽ ሄደሽ ሁለቴ ነው ሶስቴ ነው ፕራንክ ያደረግሽው፣ እንግዲህ ምንም ማረግ አይቻልም። ቻዩ ቻዩ። አንቺ ነሽ የጀመርሽው፣ አንቺ ነሽ የጀመርሽው። ትልቁ ጥፋት ምንድን ነው? በልጅሽ ባይመጡ ኖርማሊ ፕራንክ ቢያደርጉ አሪፍ ነው ብዬ ነው ማስብ። አስተያየቴ ነው ጋይስ፣ አስተያየቴ ነው። እና ሁሌ በልጅ በልጅ በልጅ በዛብንም፣ እኛም በዛብንም፣ ተመልካችን በዛ፣ ተመልካችም እንጃ ይማየ እንዳትሰደቡ ደግሞ እማየ የሩታ ቤተሰቦች እንዳይሰድበት፣ እኔ ይሄ ነው የሚፈራው። ለማንኛውም ብድር በምድር ሆነዋል ማለት ነው። ወዶች በቀደም እንግዲህ እርጉዝ በነበረች ሰዓት ነው፣ ታውቃላችሁ ሁለቴ ፕራንክ ያደረገችው። ስለዚህ ብድር የተመለሰ ነው። በቀደም አንዱ ተመልሷል፣ ዛሬ ደግሞ አንድ ተመለሰ። ስለዚህ አሁን እኩል ሆኗል። እንግዲህ ሩታ ቀጥበት ቀጥ ካልወጣው ከዚህ ቤት ብለሽ አሁን ድጋሜ ደግሞ ማለት ነው ካልወጣው ልጄን ይዤ ብለሽ ፕራንክ አደርጋችሁ አለቀ በቃ በልጅ ተጀምሯል ምንም ማረግ አይቻለም ጋይስ እና ልጅቷን ባታስለቅሷት ምን ብታጠፋ ነው ምን ብታረግ ነው ምን ብትበድል ነው ሁሌ ማለቀስ ልጅቷ እኮ ተሰቃየች እውነት እቺ ልጅ እኮ የወለደች እኮ አትመስልም እንኳን የወለደች ኧረ ምንም ያየች አትመስልም ከስታ ፕራንክ ነው በሰለ ፕራንክ ብቻ ሳይሆን በልጁ ላይ በልጅ ልጅ ልጅ ልጅ